ልደተ ቃል ያያ ልደተ ቃል ምዕመኑን በመጽሐፍ ቅዱስ ያነቃል። ልደት እኛ ኦርቶዶክሳውያን በመጽሐፍ ቅዱስ ውስጥ ያለቃል ግን መናፍቃኑ የምንጠቅሰው የምናስተምረው የማይመስላቸው ቃል አንድ ነገር ኤፌሶ ምዕራፍ ሁለት ቁጥር ስምንት ጸጋው በእምነት አድኗቸዋል ማንም እንዳይመካ ከስራ አይደለም፣ ግን ልጅነትን ያገኘንበትና ከሞት ወደ ህይወት የመጣንበት የጸና ቃል ነው። ቃል ያሰማልለት። አሜን ተሚ ያያ ወይይ ሰላም ነው፣ እንዴት ነህ? እግዚአብሔር ይመስገን። መናፍቃን እኛ መጽሐፍ ቅዱስ ላይ ያለ ቃል ግን ልንጠቅሰው ልናስተምረው የምንፈራው የሚመስላቸው ቃል ሁሌ ግን የምናስተምረው አንድ የመጽሐፍ ቅዱስ ቃል በጣም ደስ ይለኛል። በልጁ የሚያምን ዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዱልና የሚል መጽሐፍ ቅዱስ ጥቅሳለ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አክብርልኝ። አሜን። ይሄንን ቃል ቤተክርስቲያን ትናገረዋለች ታስተምረዋለች በጣም አመሰግናለሁ። እንደምናለን ሰላም ነው አለን አለን መናፍቃል እኛ ኦርቶዶክሳውያን በመጽሐፍ ቅዱስ ውስጥ ያለ ቃል የምንናገረው የምናስተምረው የማይመስላቸው አንድ የመጽሐፍ ቅዱስ ቃል ብዙ ነው ያለው፣ ግን የሐዋርያት ሥራ ምዕራፍ አራት ቁጥር 12 ላይ ያለው ቃል እሱ ይገልጻል። እሺ፣ ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ያለው እሺ፣ መዳም በሌላ በማንም የለም እንድንበት ዘንድ የሚገባል ለሰዎች የተሰጠን ስም ከሰማይ በታች ሌላ የለምና ይላል። አመሰግናለሁ። ቴንኪዩ ቴንኪዩ። ጎልዲ አፒ በርዝዴ ወዛ ከታይ ዲንጋ። መልካም ልደት። አመሰግናለሁ። ስማኝ፣ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል እኛ ኦርቶዶክሳውያን የማንጠቅሰው የሚመስላቸው የማናስተምረው የሚመስላቸው አንድ የመጽሐፍ ቅዱስ ቃል አንድ ይበቃል፣ ወይስ አንድ ይበቃል። ሮሜ ምዕራፍ 3 ቁጥር 23 ላይ እሺ እንደዚህ ሚል ቃል አለ። ሁሉ ኃጢያትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል፣ ኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ይሄንን ይሄንን ቃል ቤተ ክርስቲያን እናስተምር። ቤተ ክርስቲያን ነው ቀድ ያወጣችሁ ይመስላችኋል? ስለዚህ ቀድ አላወጣ ነው እንዳለ እንጠቅሰዋለን እናስተምረዋለን። አመሰግናለሁ።